ደናደሩ ጋሽ ቶማስ፣ እንዴት አደርኩ? ወጣቱ ገበያ ሄደው ነው እንዴ? ቁርስ የምበላው ነገር ልሰራ ብዬ ብነሳ ሽንኩርት የለኝ፣ ቲማቲም የለኝ። ታዲያ ምን አለ ጠርተው ይልኩኝ፣ ወይ ደግሞ ሳራ የለችም? እሷን ትገዛዛለች ነበር እኮ። አይ ሳርዬማ ዛሬ ትምህርት አላት መሰለኝ፣ ጠዋት ስትወጣ ይቻታለሁ። ለነገሩ ፀሐዩ እንጂ መንገዱ እኮ ቅርብ ነው። ፀሐዩን ግን አልቻልኩትም። አዎ ፀሐዩ እንኳን ሰሞኑን ትንሽ ጠንከር ብሏል። ታዲያ ለመንገና ገብተው ከሚሰሩ ከኔ ጋር አብረን አንበላም? ማን የሰራውን ማን ይሰራልኛል? ራሴው የሰራሁትን ነዋ። አይ እኔስ እንደው እድሜ ሄዷል። አንተ ግን ለምን አንዷን ፈልግህ አታስገባም? ተመላላሽ እየፈለግኩ ነበር፣ ግን አላገኘሁም። ጎሽ ዘንድሮ መቼም የማንሰማው የለም ደግሞ ተመላላሽ ሚስትማ? መጣችሁ ወይ ሚስት ነው እንዴ ያሉኝ? ምን ያልኩ መስሎ ነው? እኔማ የቤት ሰራተኛ ያሉ መስሎኝ እኮ ነው ተመላላሽ ያልኩት። ተመላላሽ ሚስትማ ባ አይጋሽ ቶማስ አንተ ልጅ ነው። ቢኖር ግን ጥሩ ነበር አይመስሎትም? ምን ተመላላሽ ሚስት! የሆነ የተጣሉ ቀን እንደው የተደባበሩ ቀን የሚመልሷት ሚስት! ተው እንጂ ተው እንጂ አንተ ትዳር እኮ የራስን ስሜት ብቻ የምንኖርበት ህይወት አይደለም። ሆሆ ጭራሽ ስትጣሉ ትመልሳት? ቆይ በዛ ብትቀርስ? ለምን ትቀራለች? አሃ አንተ ተመላላሽ ካደረግካት ሌላ የሚጠቀልላት ታገኝ ይሆናላ። ዘንድሮ መቼም ሁሉንም ነገር በራሳችሁ ፍላጎት ልክ እየሰፋችሁት እኮ ነገር ሁሉ ብልሽት ሽቱ ይወጣ ነው። እኔ ለጨዋታ እንጂ እውነቴን ያወራው መስልዎት ነው? አይደለም አንተም ብቻ ማለት አይደለም ይኸው ትናንትና ሬዲዮ ከፍቼ እየሰማሁ፣ ጋዜጠኛው ምን አለ ዘንድሮ ከባለፈው አመት ጋር ሲነጻጸር ከሚጋቡት ይልቅ በዚህ አመትም እንደ ባለፈው አመት የሚፋቱት ሰው ቁጥር ጨምሯል አለ። ይህ ሁሉ ምን ማለት ነው? ወጣት ደ እንዴት ከሚጋባው የሚፋተው ይበልጣል? ያው እንግዲህ የተለያዩ ምክንያቶች ይኖራሉ። በደንብ አለመጠናናት፣ ችግሮችን በንግግር አለመፍታት ያለንበት የኑሮ ውድነት፣ የቤት ኪራይ፣ ሌሎችም ነገሮች አሉ። ተው ተው፣ የማይሆን ምክንያት አትደርድር። ኑሮ ተወደደ ተብሎ የራስ አካል ተቆርጦ ይጣላል? ባልና ሚስት መሆን ማለት እኮ ሁለት የነበረ ነገርን አንድ ማድረግ ማለት ነው። በእርግጥ ልክ ነው፣ ግን ግን ግን አትበል ዳዊት። እኛም እኮ በትዳር ስንኖር ብዙ ችግሮች ገጥመናል። በትዕግስትና በመነጋገር አልፈናቸው ነው እንጂ በእናንተ ጊዜ የነበሩ ሴቶችማ ይዋሹ ነበሩ። የአሁኖቹ ግን እናንተስ እናንተስ፣ ወንዶቹ እንደ ድሮ ወንዶች ናችሁ። ምን ለውጥ አለን? እንግዲያውስ ሴቶቹም ለውጥ የላቸው። ኧረ አላቸው። ውይ ውይ ውይ፣ ጋሽ ቶማስ፣ በተለይ አንዳንዶቹማ የተለዩ ናቸው። ወንድና ሴት እኩል ናቸው የሚሉ ሴቶች እንዳሉ ያውቃሉ? እኩል ናቸው ማለት እኛ ሴቶች ከወንዶች እኩል ነን ወንዶች የሚሰሩትን መስራት እንችላለን እያሉ ነው። ሁሉንም የወንድ ስራ እንደዛ ነው የሚሉት። አበስኩ ገበርኩ አለች አረጋሽ። እንዴት ነው ወንድና ሴት እኩል የሚሆኑት? አፈጣጠራችን ሁሉ እኮ ይለያያል። በእርግጥ እንደ ሰው ሁለቱም እኩል ናቸው፣ እንደሚችሉትም ተሰጥቷቸዋል። ፉክክር ውስጥ መግባቱን ግን ምን አመጣው እንጃ። በል አንተ እንዲህ ፉክክር ውስጥ የማትገባዋን ፈልገህ አግባ። መቼ? በዚህ አመት? አዎ በዚሁ አመት። አረጋሽ፣ ቶማስ ምን በወጣኝ እንዴ! ወደፊት ቀስ ብዬ ቤትና መኪና ገዝቼ ነው የማገባው። መቼ ነው ቤትና መኪና የምትገዛው? በየትኛው ስራ? ጊዜውን አላውቀውም፣ ግን በቤት ኪራይና በትራንስፖርት እጦት የምሰቃይበትን ትዳር መመስረት አልፈልግም። በል ተስፋህን ቁረጥ፣ አንተ መቼም አታገባ። ለምን? ምክንያቱንማ ታውቀዋለህ። ይሄ ጨዋታ እንዲቋረጥ አልፈልግም። እቤት እንግባና ቁርስ እየበላን እንቀጥለው እንግዲህ፣ ካልክ ምን አደርጋለሁ? የያስኩትን ላስቀምጥና መጥተው። በቃ እሺ፣ ጠብቆታለሁ። ተመላላሽ ሚስተር ተዋቡ፣ ተዋብዬ፣ ግቢ አረግዬ፣ ነይ ቁርስ እንብላ። አይ ቁርሴን እንኳን በላው። ባይሆን የሚጠጣ ትኩስ ነገር ካለ ስጪኝ። እና በሩ ላይ ቆመሽ ነው የምትጠጩው? አትገቢም? እገባለሁ ግን አልቆይም። ምን ነው? የት ሄጂ እርጎ ትጠጫለሽ? ነይ ግቢና እዚውን በሩ ላይ ቁጭ በይ። ዛሬ ወረዳ ስብሰባ ተጠርቻለሁ። በዛሬ ግን እሑድ ነው ብለሽ ነው? አው ነው። በሰንበት ስብሰባ ብለሽ ስቴጃ ይቻል አቅም የተጠራ ነው ለስብሰባ ሳይሆን በአል ለማክበር ነው የምን በአል የሴቶች በአል የምን የሴቶች በአል እንደዚህ የሚባል ቀን መኖሩን ዛሬ ሰማሁ አረ ተዋብዬ ሰምተሻል እንዴ ይሄ ማርቼት የሚሉት ነገር እኮ ነው ወይ ማርቼትን ነው እንዴ የሴቶች በአል ያልሽው እና አይደለም እንዴ! የሴቶች ቀን ነው በብዛት የሚባለው። ሴቶች ለነጻነታቸው የቆሙበት ቀን ነው። ታዲያ ቀኑ አልፎ የለም እንዴ? ይለፋ፣ ሁሉም ነገር የግድ በቀኑ መሆን አለበት? እኛ እኮ ብዙ ጉዳይ ያለብን ሰዎች ነን። እኛ ስቲ፣ እነማን ናችሁ ደግሞ እናንተ? እኛ ነና፣ ወረዳዎች አዎ። እሱማ ስንት ፈላጊ ያላችሁ በዛ ላይ ለኛ ዋናው ጉዳይ ከስብሰባው የምናገኘው ውጤት ነው። አበሉን ማለትሽ ነው። ታቡ ምን ሆነሽ ነው አንቺ? ደግሞ ፈትፍታችሁ አጉርሱኝ የምትዩ ነገር አለሽ? ወረዳው ነው የሚያከብረው እና እንደዚህ በሀገር ባህል ልብስ የደመቅሸው ማርች ኤይትን ለማክበር ነው። አዎና የእናንተው ቀን ነው። ነጭ ልብስ ለብሳችሁ እንድትመጡ ብለው እኔ ደግሞ እዛ ያለውን ነገር በደንብ ባይቼ ልምድ ቀስምና እዚህ ግቢ ደግሞ እኛ ሰብሰብ ብለን እናከብራለን። እነማን? እኔና አንቺ፣ ሳራ፣ ዳዊት፣ ቶማስም አለ። ውይ አረግዬ ደግሞ፣ ዳዊትና ቶማስ እኮ ወንዶች ናቸው። ሆኖ ከሴት አይደለም እንዴ የተፈጠሩት? እሱስ ላይ እውነት አለሽ። እንግዲህ ከሄድሽ አይቀርም የሚከበርበትንም ቁም ነገር በደንብ ተረተሽ ነይ፣ ተብዬ እንደው ስሞትልሽ አብረን እንሂድ። የት ማር? ሴትን ለማክበር አውና ቀኑ እኮ የሴቶች ነው። አንቺ ደግሞ ሴት ነሽ። ነግድልሽ ምንሄድ እንመለሳለን። እኔ አታስጊኝ። አረግዬ ደግሞ ብዬ ብዬ ከአንቺ ጋር ልጓተት። ልጓተት ማለት ምን ማለት ነው? አሁን አንቺ ከኔ የተሻልሽ ቀልጣፋ ሆነሽ ነው። ውይ እንደሱ ማለት ይኮ አይደለም። አልሽ እንጂ ባይታየውና የያሽውን እርጎ ጠጭ። እዲያ በአንድ በኩል ደሜን እያፈላሽ በሌላ በኩል ደግሞ አታቀዝቅዥኝ። አሁን ቆይ ምኑን ያናደደሽ? እስቲ ራስሽ አስቢው። ለምንም ጉዳይ ወረዳ ሄጄ የማላቅ ሴትዮ ዛሬ ማርችትን ለማክበር ልሄድ ምን ችግር አለው? ግዴ ለማድረግ አንቺ ደርሰሽ ነይ። እሺ ሳራስ የለችም? ጊዘሻት ልትሄጂ ነው? እሺ ካለች። ለነገሩ እሷ ሴማን ልጅ ናት። የለችም፣ ከጓደኞቿ ጋር ቀጠሮ አላት። አይ ታዲያ ማንን ይዤ እልሄድ ነው እንዴ? ቆይ እኔ የምለው ግዴታ ነው? ሁለት ሁለት እንግዳ ጋብዛችሁ እንድትመጡ ብለውናል። ውይ ታዲያ ወጣ ብለሽ ሰፈር ውስጥ ፈልጌ መቼም አበላለው ካልሽ ሰው አታጭም። ያንቺ ደግሞ አብሉ ለሆኑ ተሳታፊ መስሎሽ ነው። እና ለእናንተ ብቻ ነው? አዎ ሁሌም ተሳታፊ ለሆኑ ሰዎች ነው የሚከፍሉት። በጀት የለንም ብለዋል። አይ እንግዲህ ምንም ላደርግልሽ አልችልም። እርጎውን ጠጪው እንጂ ሰዓቱ እንዳይረፍድብሽ። እሺ እደርሳለሁ። እባክሽ ወይ ማን ነው በዚህ ሰዓት እንደዚህ የሚያንኳኳው? አቶ አቤል ይሆናላ። ዛሬ እንደሆነ ጭራሽ ውጭ ነው ያደረው አንተ ሰውዬ ጭራሽ ገን ገባ ነው። ዳዊት ዳዊት እዬ ማን ነው? እት የሚፈልጉ ሰዎች ናቸው። እት አለች፣ እዚህ ናት። አንዴ አናግሪን እያሉ ነው። በይተንሽ የህትም እና ሳቶርጂ ይኸው ይዘሻቸው የምትሄጃቸው እንግዶች እቤትሽ ድረስ መጥተውልሻል። ይሄ ሁሉ ሰው የፈለገኝ ቀኑን ለማክበር ነው ወይስ ላበል ብሎ ነው? አያረግይ መልሱን እያወቅሽ እኔ ምን ትጠይቅኛለሽ? እንግዲህ በያታስቁሚያቸው ተነሽና ሂጂ። በመጣው እንግዲህ ሰላም ተመለሽ እሺ በሩን በሩ ሊገነጥሉት ነው። አረጋሽን ሸኝተን እፎይ ብለን እንውላለን ስንል ይኸው ፈላጊዎቿን ሊያስቀምጡን ያስቀምጡን አልቻሉም። የዚህ የማርቼት የሴቶች ቀን ስብሰባ እኮ ነው እንደዚህ ሴቱን ሁሉ የሚያሯሩጠው። አንዱ ለአንዱ ስለምቢ ነገር፣ እንግዲህ ዛሬ ይኸው እንዲህ መዋላችን ነው። ኤዳ አመቱን ሙሉ ስትበጠብጡን የምትኖሩት አንሶ ጭራሽ ቀን ቆጥራችሁ ስትፎክሩብን ትውላላችሁ። አሉ ማን ያለው ወጣት ላይ አዩት። ሁሉንም ነግሮኛል። ወይ ዳኛ ማጣት ጭራሽ ወንዶቹ ሁሉ የሚሰሩትን መስራት እንችላለን አላችኋሉ። እንደው ስሞትልሽ ተዋብዬ፣ አሁን አንቺ እኔ መስራት የምችለውን ሁሉ መስራት ትችያለሽ? ዳዊት፣ አሳስተሃል መሰለኝ። ቶማስ፣ እንዴት? የሴቶች ቀን የሚከበረው እኮ ሴቶች ከወንዶች እኩል የተለያዩ መብቶች እንዳላቸው ለማስገንዘብ ነው። ምንድን ነው ከወንዶች እኩል መብት የሚኖራቸው? ጉድ ፈላ። ይህስ የጤናም አይመስለኝ ዳዊት፣ ዳዊት። አቤት ማዘር። እስቲ ልጅ አንዴ ላስቸግርህ፣ በሩን ክፈተው። ይቅርታ ግን ኧረ ችግር የለውም? ወይ እንዴት የሰው ብር እንደዚህ ይደበደባል። አረ በሰላም በሆነ ብል አረጋሽ። የሆነ ነገር ብቻ ሆና እንዳይሆን። ዛሬስ ያለ ነገሩ አላማረባትም። ምን ትሆናለች እንዴ ሰናይት ምን ሆነሽ ነው? ምንድን ነው ዳዊት? ሰናይት ናት እየተዋቡ የቷናት? ሰናይት አፈር ልብላ፣ አንቺ ነሽ እንዴ? ምን ሆነሻል? የምንደም ነው አልቻልኩም ማዘ፣ አልቻልኩ ውይ ሰንዬ፣ ምን ነው ምን ሆነሻል? ውይ ልጄን አፈር ልብላ። ለምንድን ነው የምታለቅሽው? አልቻልኩም፣ ማዘር፣ አልቻልኩም። ያ ጉረኛ ባልሽ ነው? አዎ፣ ሊገላኝ ነው። ልጄን ተቀበሉኝና ሲመጣ ስጡት፣ እኔ ወደምሄድበት እሄዳለሁ። እንዴ እንዴት እንደዛ ታደርጊያለሽ? ልጅ ይህንን አንድ ፍሬ ልጅ የት ጥለሽው ትሄጃለሽ? ምን እያልሽ ነው ተዋቡ? እና ይግደላት እንዴ? እንዴ ለምን ይገላታል? ቆይ፣ ምን አድርጊ ብሎ ነው እንዲህ የሚደበድብሽ? ምን የማይለኝ ነገር አለ? ቤት ውስጥ አንዲት የሚቀመስ ነገር የለም። እኔና ልጄ ከዕለት ወደ ዕለት ኑሯችን ሲሆን እየሆነ ሄዷል። እርሱ ግን ችግር አታውሪ ይለኛል። ከቸገረሽ እንዴት አታውሪም? ቶማስ እንዴ ተው እንጂ ረጋ በል። ይህን እየሰማሁ እንዴት ልረጋጋ? እንደ ሚስት አልብሰኝ አስጊጠኝ አላልኩት። ቅንጦት አላማረኝ ግን እንዴት ምግብ ይቸግርል? ጭራሽ አስቤዛም አይገዛም። ይኸው ልጄን ይንሰኝ ወልኩት። የቤቱ አባወራ አይደለም እንዴ? ምን ብሎ ነው አስቤዛ የሚከለክልሽ? ስለ ዛሬ ሆድሽ ብቻ አታስቢ፣ ነገ ከነገ ወዲያ የተሻለ ህይወት ለመኖር አስቢ ይለኛል እኮ ዛሬን ሳትኖሪ ተዋብዬ። ሰውየው ሰው አይምሰልሽ፣ በሄደበት እንዴት ጉራውን ሲነዛ እንደሚውል ብታይ። ባለፈው ማታ እስቲ አንድ ቢራ ጠጥቼ ልግባ ብዬ እታች ያለው ግሮሰሪ ብሄድ የእሷ አባል በሰው ተከቦ ተቀምጦልሻል። ኋላ ስሰማ ለካ ጋባሽ እሱ ነው። የቤት ቀጋ የውጭ አልጋ ነው ባል። ታዲያ ይህን ነው ባል ብለሽ አብረሹው የምትኖሪው? እንኪዞፍት ፊትሽንተር ርጊው ቶማስ ዴታው እንጂ እሷ ማረጋጋት ሲገባ ለምንድን ነው የባሰ እንዲከፋት የምታደርገው? ከዚህ በፊት አረጋግተናት ተቆጥተናት መልሰናት የለም እንዴ? ሁሌ እንደዚህ ትኑር? አትመችም። ጋሽ ቶማስ ቅድም ያሉኝ የረሱት እንደ ምን አልኩ ትዳር ውስጥ መቻቻል መኖር አለበት ሲሉኝ አልነበረም? ዝም በላንተ ደግሞ አውቀህ ሞታል። መቻቻል አልኩ እንጂ መቻል አልኩኝ? እንዴ እሷ እኮ ናት ችላው እየኖረች ያለችው አሁን ግን አልቻልኩ በቃ ይመሩኛል ተይ ተይ እንጂ ሰኒ እንዴ እስቲ ቆይ ቆይ ቆይ ነይ ልጄ ነይ ወደ ቤት ግቢና ፊትሽን ተጣጥበሽ ተረጋግተሽ እናውራ ነይ እንግባ ነይ ተዩ ተዩ ቻዩ ግን እንዳትሉኝ እኔ ይመሩኛ እንዴ እስቲ አሁን ማልቀሱ ይብቃሽ ለልጅሽ እንኳን አስቢ አዩ ገሽቱ ማስ ለዚህ ነው ቤትና መኪና ሳልገዛ አላገባም ያልኩት። ዝም በል ባክህ፣ ያ ሌላ ይሄ ሌላ አገጣተ ሰኒዬ፣ አሁን ተረጋጋሽ። ደህና ነኝ ማዘር። ይኸውልሽ ሰናይት፣ ከዚህ በኋላ ኮስተር ብለሽ ውሳኔ ላይ መድረስ አለብሽ እንደዚህ እየተንሰፈሰብሽ መቀጠል የለብሽ። ምን እያልክ ነው? መብቷን ማስከበር አለባት። እየቀለደባት እኮ ነው። ይህን ሁሉ ያመጣብሽ ሁሉን ችለሽ ዝም ብለሽ መቀመጥሽ ነው። አይ እንግዲህ ምን ነው ተዋቡ፣ እኛ ትልልቅ ሰዎች እኮነን ልናስማማት እንጂ ልናፋታት ነው እንዴ? ብትፈታውስ ምን ይቀርባታል? ቶማስ፣ እውነታቸውን ነው። እስከ ዛሬ እንደኖርኩት በራሴ መኖር ያቅተኛል። ኧረ ያቅትሽም፣ ሰርተሽ መኖር ትቻለሽ። ሆሆ ጭራሽ አስቤዛ የማይገዛ ባል። ቶማስ ዛሬ ምን ሆነሃል እንዴ? ከመቼ ወዲህ ነው አንተ እንደዚህ ሆንከው? ፍችን የምትቃወም ሰው አልነበርክም እንዴ? ለትክክለኛው ትዳር ነ። ይሄ ቤቱን ሚስቱን፣ ልጆቹን እየበደለ የታይታ ኑሮ የሚኖር ሰውን ትዳር እንዳይፈርስ እንዳደርግ ከእኔ አትጠብቂ። እሺ፣ እሺ አልጠብቅም። ግን ቢያንስ ዝም በል። ለምን ዝም እላለሁ? ሁሉንም ችግሯን ትናገርና መፍትሄ እንፈልግላት። ያው እንደምታውቁት የቅርብ የምለው ዘመድም ሆነ ተቆርቋሪ የሌለን ሰው መሆኔን ስለሚያውቅ የጀመርኩትን ትምህርት እንዳቋረጥ አድርጎኛል። እንዴ ለምን? ከፍዬ ላስተምርሽ አልችልም ብሎ ነው። ከፍሎ ግን ሰው መጋበዝ ይችላል። አንቺም ሰራሽም ማቋም አልነበረብሽ፣ ልጆቹን ማሳደግ አለብሽ ብሎ እንደ ተው ያደረገኝ እንጂ እኔማ መስራት በጣም ነው የምፈልገው። እሱን ነበር ቤት አስቀምጦ ልጅ አሳላጊ ማድረግ። ዛሬስ ሌላ ሰው ነው ይሆን? ክብኝ ቶማስ ለአንተ ሳረጋሽ ናት መድኃኒትህ። ጥቃቷን ያንገበግበኝ ያንገበገበኝ። ተዋቡ እንደዛ ተቆጥተን ካስገባናት ገና ሁለት ወር መች ሆናት። ማዘር እኔ አሁን የምፈልገው መሄድ ነው። የት ትሄጃለሽ ሰንዬ? የትስ? ቤድ ከዚህ የባሰ ነገር ይገጥመኛል እነዚህ ልጆች ብዬ ተራብኩኩ። ተዋቡ ይቺ ልጅ ልጄ ብትሆን ብለሽ አስቢያት። አሁን ሳራ ይህን ህይወት እንድትኖሩት ትፈልጊያለሽ? ውይ ፈጣሪም አያደርግባት፣ ማንም ላይ አያደርገው። አሁን ተነሽ። እንዴት እንዴ? ወዴት? ያ ጥጋበኛን ማናገር አለብን። እንቢ አርፌ አልቀመጥም ካለ በህግ እንጠይቀዋለን። እንደዚህ እያሰቃያት አይቀጥልም። እሱ ጥሩ ሀሳብ ነው። ሰንጂ፣ ልጄ የቀረበውን ምግብ ብይው እንጂ ምን ነው ይዘሽ ቁጭ አልሽ። አልገባም ላይ ማዘር፣ ይቅርብኝ በቃ። አይ አንቺ ደግሞ እንግዲህ ከኔ ጋር ነው የምትታየው። ትንሽ ትንሽ ሞክሪ፣ ለልጁም ቢሆን ለጡት ሲሆን ይሻል። እሺ እስኪ ሱቁን ካልከፈተ ዳዊት ልጥራው። ዳዊት ደግሞ ምን ይሰራልሃል? አብሯት ይቆያ። ባዶ ቤት ጥለናት ወጥተን ልጁን ጥላብሽ እንዳጠፋ እሱስ፣ ላይ ልክ ነው። በኋላ ደግሞ ሌላ ችግር መግባት ነው። ያ ጥጋበኛ አልቀበልም የምታደርጉትን አድርጉ ቢለን የእሱ ልጅ ልናሳድግ ነው። በል ሂድና ጠራው። እንግዲህ እሽ። ዳዊት ልጅ ዳዊት ቆንጆ ልጅ ነው ያለሽ። ለነገሩ ባንቺ ነው የወጣው፣ አንቺም ቆንጆ ነሽ። አመሰግናለሁ። አይዞሽ፣ ብዙ አትዘኝ። ያው አንዳንዴ ትዳር ላይ ግጭቶች አይጠፉም አይደል? መጋጫታችን አይደለም የሚያስከፋኝ፣ እንደ ሰው አይቆጥረኝም፣ አያከብረኝም። ሰው ተዋዶ ተጋብቶማ በዚህ ልክ ይጨካክናል ብዬ አላስብም። ፊትሽ በልዟል። በጣም ነው የመጣሽ። ፊቴ ላይ ካለው ብልዝ በላይ ልቤ ላይ እየተከለ ያለው ጥላች የበለጠ እየጎዳይ ነው። ተዋዳችሁ ነው የተጋባችሁት አይደል? መጀመሪያማ ክንፍ ያለ ፍቅር ነበረን። ብዙ ለመጠናናት እንኳን ጊዜ ያላባክን ስሜታችንን ተከትለን ለመጋባት ወሰነ። በተለይ የኔ የሚነግረኝን ሁሉ ነበር ያለምንም ጥርጣሬ አምነው የነበረው። እወድሻለሁ ሲለኝ ዘላለም የሚወደኝ እንጂ እንዲህ እንደሚያደርገኝ መች ጠረጠርኩ ብለ ነው በእርግጥ ስለ ነገ ማን ያውቃል። ብለሽ ነው መገመት? ግን ይቻል ነበር። ፍቅሩ ሲዋካብብኝ ቆም ብዬ ማሰብ ነበረብኝ። ኖ ኖ ኖ ራስሽን መውቀስ የለብሽም። አንቺም እኮ ፍቅር ውስጥ ነበርሽ። ልክ ነህ። እኔም እንደዚህ ብጎዳትስ ለእሷ ያለኝ ፍቅር የሆነ ቅም ቢያልቅስ? አረ ጭራሹኑ ከነ መፈጠሯ ብጠላትስ? ማንን? ፍቅረኛ? አዎ፣ አይ ማለቴ ወደፊት ማቀፈቅራት። ልጅ እንደዚህ ከፈራህና ከተጠራጠርክ ማንንም አታፍቅር አዎ ማንንም አታፍቅር? ለምን የሰውን ህይወት ታበላሻለህ? ለምን በጭቅጭቅ የሚያድጉና ነጋቸው የተበላሸ ትውልዶችን ትፈጥራለህ? ለምን? እንጃ። እኔ ልምከርክ? እሺ፣ ቆንጆም ትሁን፣ ሀብታም ምሁርም ትሁን፣ ባለሙያ ከቻልክ በራስ እርግጠኛ እስከምትሆን ድረስ የትኛዋንም ሴት አታፍቅር። በጸብና በጭቅጭቅ የሚያድቅ ልጅ በፍጹም እንዳትወልድ። መቼም ሰኔ ቶማስ፣ እንግዲህ ተመልሰን መተንም ቢሆን እናናግረዋለን ችላ ብለን እንጂ። ኮ ሰናየት ወጥቷል ብላን ነበር ቅድምማ። ምኑን ሰማናት አንተ ራስህ ከሷ ብሰቅ ውጭ አልክ። ተዋቡ ተዋቡሙች ብቻ እንኳንም አላገኘ ነው እንጂ እንዳመጣጣችን አግኝቼው ቢሆን አልለቀውም ነበር ልደበድበው ነው ባልበድበውም ልክ ልኩን ነግረው ነበር አይ ለእሱስ እሷም የምታንስ አይመስለኝም አይ እሷማ ምን አቅም አላት ወይ ጉድ ትምህርቷን አስትቶ ስራዋን አስቁሞ ቆይ ይህን ሁላ መብት ለሱ ማን ነው የሰጠው ወንድነቱ እንዴት ማለት አየህ ቅድም ስለ ሴቶች ቀን እያወራን አልነበር እኮና ስለምትሉት ቀን እኩልነታችን እኮ የሚገቡንን መብቶች በማስከበራችን ላይ ነው። አየህ ቶማስ፣ ይህ አለም ለወንዶች የተመቸ ነው፣ ለሴቶች ግን ተይንጂቱ አቡ፣ አንቺም ወንድ ሴት እያለሽ ማውራትሽን አቁሚ። ሴት ልጅ መብቷን መጠየቅና ማስከበር ካልቻለች እንደ ሰናይት እየተቀጠቀጠች መኖሯን ትቀጥላለች። ቆይ አንተ የሰናይት ጉዳት የዚህን ያህል የቆረቆረህና ውስጥ ድረስ ዘልቆ የተሰማ ለምንድን ነው? አግባብ ስላልሆነ ነዋ ትዳሬን ልጆቼን ባለክ የሆሉ ስቃይ አየህ ቅድም ያወራ ነው። የሴቶች ቀን የሚከበረውም ሴቶች ከወንዶች እኩል መብታቸው ተከብሮ እንዲኖሩ ለማስቻል ነው ያልኩ። ለዚህ ነው እች ልጅ መብቷን ብታቅ ኖሮ ይሄን ሁሉ በደል አሚን ብላ ተቀበላ ለመኖር አትሞክርም ነበር። እሷን ማኛንን ይበደልናት፣ እሱን ተው፣ አግባብ አይደለም፣ እረፍ ማለት ሲገባን እሷን ተይ ቻይ እያልን አስጠቃናት። አሁንም ቢሆን ችግሩን ተነጋግረን ተረጋግተን በዘላቂነት ለመፍታት ነው ማሰብ ያለብን፣ እንጂ እኛም ከሷ ብሰን መገኘት የለብንም። ነገሩ እኮ ነው ያንገበገበኝ። የሴቶች ጉዳይ እንዳንተ የሚያንገበግበው ብዙ ወንድ ቢኖር ኑሮ አለማችን ለሴቶች ምቹ እናደርጋት ነበር። እኔማ ከእንግዲህ ከጎናችሁ ነኝ። አንተማ በፊትም ከእኛው ጎን ነበርክ። ካረጋሽ ጎን ነው መቆም ያቃተ። ወይ ወይ ወይ ወይ ወይ፣ ከእሷ ጎንስ መቼም አያቁመኝ። ተው ካረጋ፣ እንደው አደራህ። እንደው ቤተ አደራ። ሳቀች። እስቲ ያጥዩ ልጅ ቤቱ ተቀይሮበት ይሆን እንዴ? ከዝች እዚች ልጅ አይደል? ሆዱን እየቆረጠ ነው መሰለኝ፣ ሰሞኑን ያስቸግረኛል። መድኃኒት ልቀምምለት ይሆን? ለማን? ለሕፃኑ። በል አርፈ ተቀመጥ። ሆ ደግሞ ይሄንን አንድ ፍሬ ልጅ በባህል መድኃኒት አንጀቱን አቁስለው። ሆ ስትያዙ ሩጫችሁ ወደ እኔ፣ ደህና ስትሆኑ ደግሞ ታናንቁኛላችሁ። ጎሽ፣ አረግዬ መጣች። እት እያረጋሽ ከመጡ እሱ መቶ ይሆናል። ማን ማን? ባለቤትሽ? አው እዛ ነበር ሄደው። እንዴት ዋላችሁ? ቷብዬ ትንዳና መጣሽ አረግዬ። ውይ ሰንዬ፣ ዛሬ ኬት ተገኘሽ? ባለቤትሽ እኮ ከእኛ ጋር ነበር። ደህና አድርጋችሁ አሰለጠናችሁት። ማንን? ተሰማን። አረ ስሙን ቄስ ይጥራው፣ አቶ ቶማስ ብለ ብለ ደግሞ ከግቢው ነዋሪዎች አልፈ ወጣ። አታያትም እንዴ ሚስቱን እንዴት አድርጎ እንደ ደበደባት! እስኪ እስኪ እስኪ ይሄ ጨካኝ ሰው እንዴት የልጆቹን እናት እንደዚህ ይደበድባል? እንዴ ምንድን ነው የሚያውሯቱ? ተሰማ ደብድቦ አባሯት ነው ማለት? ያው እሷም አልገባም እያለች ነው ከዚህ በኋላ ጎሽ። እንዲህ ነውና ጨዋታ አሉ። ባለፈው ልጅሽ ጋር ከርመሽ የመጣሽ ጊዜ እኮ እንዲሁ አድርጓት በስንት ልመና አስማምተናት መልሰናት ነበር። ይኸው ዛሬም ደግሞ እንደምታዩ እንዲ እንዲ ፊቷን እንደዚህ ያበለዘው እሱ ነው። አቤት አቤት፣ ቅሌት፣ አቤት አለማፈር፣ አቤት እንደው ሰው መምሰል፣ አቤት በሱፍ ተደብቆ መቅለል። አረግዬ እንደው እንደው እንዴት አንደበት ውሻ አለው። ማንን ነው ሴትዮ? ከኔ ጋር እንዳይሆን ብቻ። ወይ ቶማስዬ፣ አንተማ ምን ክፋት አለ? አሉ እንጂ ክፋትን፣ አስመሳይነትን፣ ተንኮልን ስጋ አልብሰው በቁም የሚያስኬዱ። አረግዬ፣ አሁን እኮ ዛሬ የሴቶችን ቀን መታሰቢያ ፕሮግራም ያዘጋጀው እሱ ነው እኮ። ማን ተሰማ? ታዲያስ፣ ደግሞ ንግግሩ ዛሬውኑ ገነት ገብቶ የሚያድር ነበር የሚመስለው። ዋቤት፣ ቤት፣ ቤት ተዋብዬ፣ ስለሚስቱ ሲያወራማ ያላለቀሰ ሰው የለም እንደሚያሰቃየኝ ተናገረ ማ እሱ ምን አይነት የተድላ ህይወት እንደሰጠሽ እሱን ካገባሽ በኋላ እንዳስተማረሽ ወደፊትም ራስሽን እንድትቺ ሥራ እንድትሰሪ እንደሚያመቻችልሽ እንደሚንከባከብሽ ብቻ አለ አደለ ደስታ ሰገነት ውስጥ እንደሚያኖርሽ ነው የተናገረው እኮ እኔ ምን ዋጋ አለሁ የሚናገረውን ማድረግ ካልቻለ የሚያወራውን ካልኖረ ምን ዋጋ አለው? የቤት ቀጋ የውጭ አልጋ ነው ሰውየው። አልኳችሁ እኮ ሕይወታችን ሌላ፣ የምናወራውና የሚታየው ሌላ። መቼ ነው እንዲ ከራሳችን ጋር የምንስማማው? መቼስ ነው የምናወራውን የምንኖረው? እረ መቼ ነው የቤታችን አልጋ የምንሆነው? ወይኔ ጉዴ! በቃ አለቀልኝ። ምንድን ነው ተሰማ ደወለ መጥቶ ነው የሚሆነው? ይምጣ፣ እንደውም አሁኑኑ ሄደን እናናገራለን። እድ ለሱማ ነው በቃው አለው። ደግሞ ሱም ብሎ ማርቼ ታክባሪ ቀጣፊ። ቤተሰቦቹን እያሰቃየና እየደበደበ በውጭ ደግ መስሎ መታየት አይቻልም። አሁኑኑ ሄጄ አናግረዋለሁ። ከዛ በፊት ግን ዳዊት፣ ዳዊትዬ! አቤት እያረጋሽ ና ልጄ ፈጠን ብለህና። እሺ መጣሁ። እኔማ ማደርገውን አውቃለሁ። የማይኖሩትን ህይወት እየለፈለፉ መዋል ተገቢ እንዳልሆነ አስተምረዋለሁ። አቤት፣ እፈለጋችሁ? ጎሽ ዳዊትዬ፣ በል ሰንዬን የበለዘውን ፊቷን እጇንና እግሯን ሁሉ ፎቶ አንሳል። ፎቶ ደግሞ ምን ያደርግልሻል? ማስረጃ ይሆናላ። ልትከሱት ነው? ከዚህ በኋላ አርፎ ካልተቀመጠ አይቀርለትም። በል በደንብ በደንብ አንሳትና ሄጄ አሳይቼው ከዚህ በላይ እንደማንታገሰውና የመጨረሻ ዕድሉ እንደሆነ አውቆ እንዲኖር አስጠነቀቀዋለሁ እ የምን ልምምጥ ነው። እምቢ ካለ ማስረጃዬን ይዤ ወደሚመለከተው አካል እሄዳለሁ። ይኸው ጥያ ረጋሽ፣ በደንብ አንስቻታለሁ። ጎበስ በላምጣ ልሄድለት። ቆይ ብቻሽንማ አይሆንም፣ ብቻሽንማ ኧረ፣ እኔ እበቀዋለሁ። ህድ ቅድም በህዝብ ፊት ቆሞ በገባው ቃል ኪዳንና በዚህ ማስረጃ አስሬ እጥለዋለሁ። እናንተ እዚህ እጠብቁኝ፣ እጠብቁኝ። አይሆንም፣ አይሆንም፣ አረግዬ አብረን ነው የምንሄደው። ጠብቂ፣ አንቺ አረጋሽ

አስታውሽኝ በነጋ፣ ኤልያስ ደጀኔ፣ አያሌው ገብረማርያም፣ ሂሩት ይርዳው፣ ማናይቶሽ አበበ ኩንስንስ